በማድረግ ለሌሎችም በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን ከተጫዋቾች ዝውውር ጋር በተያያዘ ምን አዳዲስ ነገሮች አሉ የሚለውን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን በእንግሊዝ ፕሪሚየር ሊግ በጣም ተሳክቶላቸዋል ከሚባሉ ተጫዋቾች መካከል አንደኛው የሆነው ኬቨን ደብሮይነ ወደ ጣሊያኑ ሻምፒዮን ወደ ናፖሊ መሄዱን ከዚህ በፊት በነበረው ፕሮግራማችን ላይ አይተናል በናፖሊም በጣም ደማቅ የሚባል አቀባበል ተደርጎለታል ኬቨን ደብሮይነ በጣሊያን ሴሪኤ ራሱን እንዴት ይገልጣል ራሱን እንዴት ያሳያል? በፕሪሚየር ሊግ ላይ የመሃል ክፍሉን ዶሚኔት በማድረግ የሚታወቅበትን አቅም ከናፖሊ እና ከአንቶኒዮ ኮንቴ ጋር ሆኖ ይደግመዋል ወይ? እድሜ ምን ያህል ይገድበዋል? የሚለው እንግዲህ በመጪው የውድድር ዓመት የምናየው ይሆናል ማለት ነው። ይህ ተጫዋች ታዲያ ናፖሊ ከገባ በኋላ በናፖሊ ደጋፊዎች የተደረገለት አቀባበልን በጣም ወዶታል። ከአሰልጣኝ አንቶኒዮ ኮንቴ ጋር አብሮ ለመስራትና በአዲሱ የውድድር ዓመት ናፖሊ የሚደግፉትን ደጋፊዎች በተጨማሪ ደስታ እንዲሞሉ ለማድረግ ምክንያቱም አሁን በጣሊያን ሴሪኤ ብቻ ሳይሆን በኮፓ ኢታሊያ ብቻ ሳይሆን የጣሊያን ሻምፒዮን ናቸውና በአውሮፓ ቻምፒዮንስ ሊግ ላይም ተሳትፎ ያደርጋሉ። በዚህ ተሳትፏቸውም ላይ የደመቀ ውጤታማነት እንዲገጥማቸው ጠንክረ መስራት ይጠበቅባቸዋል። ኬቨን ደብሮይነ ወደ ቡድኑ እንዲቀላቀል የተደረገበት አንደኛው ምክንያትም እሱ ነው። በነገራችን ላይ በዚህ ክረምት የተጫዋቾች ዝውውር መስኮት ከጣሊያን ክለቦች አብዝተው ከፕሪሚየር ሊግ ተጫዋቾችን እየወሰዱ ያሉ አሁንም ተጨማሪ ተጫዋቾችን ወደ ኔፕልስ ለመውሰድ እየተጉ ያሉ ክለቦች መካከል አንደኛው ናፖሊ ነው። ታዲያ ኬቨን ደብሮይነ ዛ ከደረሰ እና በቃ በነገሮች በጣም ከተደሰተ የውድድር አመቱ እስኪጀምር ቸኩ ያለው ምናምን ከማለቱ በኋላ ዛሬ አንድ ነገር አለ ተብሎ ተሰማ። ይሄ ምንድን ነው? የናፖሊን ሰዎች ባለስልጣናቱን ጃክ ግሪሊሽን የቡድን ጓደኛ አድርጉልኝ ብሎ ተማጽኗል። እንግዲህ ማንቸስተር ሲቲ ቤት አብረው ተጫውተዋል። ጃክ ግሪሊሽና ኬቨን ደብሮይና አንድ ላይ ሆነው ማንቸስተር ዩናይትድ ይዞት የነበረውን በአንድ የውድድር አመት ፕሪሚየር ሊግ ኤፍ ኤ ካፕና ቻምፒዮንስ ሊግን የማሸነፍ ክብረ ወሰን ማንቸስተር ሲቲዎችም ሲጋሩት፣ እነሱም የዚህ የተለየ ታሪክ ባለቤት ሲሆኑ ሁለቱ የቡድን ጓደኛሞች ናቸው። ጃክ ግሪልሽ አሁን በፔፕ ጋርዲዮላ ከማይፈለጉ ተጫዋቾች መካከል አንደኛው ነው። ለዚህ ተጫዋች ዝውውሩ መቶ ሚሊየን ፓውንድ የወጣ የነበረ ቢሆንም ነገር ግን ከተወሰኑ ዓመታት በኋላ የጋርዲዮላና የጃክ ግሪልሽ አብሮ መቀጠል አስፈላጊ ሆኖ አልተገኘም። በጋርዲዮላ ውሳኔ ስለሆነም ነው በዚህ ዘንድሮ እየተካሄደ ባለው የዓለም የክለቦች ዋንጫ ላይ ማንቸስተር ሲቲ ያለ ጃክ ግሪልሽ የቀረበው ስለተጎዳ አይደለም፣ ጋርዲዮላ ስላልፈለገ ነው። ስለዚህ የማንቸስተር ሲቲ ተጫዋች ሆኖ ያለመቀጠል እድሉ በጣም ሰፊ ነው። ይህንን ተጫዋች ማን ይወስደዋል? ማን ያስፈርመዋል? በአንድ በኩል በማንቸስተር ሲቲ የሚከፈለው ሳምንታዊ ደመወዝ ከፍ ያለ መሆኑ፣ በሌላ በኩል ደግሞ ከሜዳ ውጭ ያሉት የሚባሉት ባህሪያት በጃግሪሊሽ ላይ ሰዎች ያላቸውን ፍላጎት እንዲያቀዘቀዙ ወይም እሱን ከመግዛታቸው በፊት ቆም ብለው እንዲያስቡ አድርጓቸዋል ነገር ግን ግን በተጫዋቾች ደግሞ በጣም ተወዳጅ ነው። በጎበዝ እግር ኳስ ተጫዋችነቱ ብዙም አይታማም። ከሜዳ ውጭ ያለው ባህሪ ደግሞ ለተወሰኑ ተጫዋቾችም ይመቻቸዋል ነው የሚባለው። ምናልባት በኬቨን ደብሮይነ ተማፅኖ ውስጥ ያለው የትኛው እንደሆነ በእርግጠኝነት መናገር ባይቻልም ኬቨን ደብሮይነ ግን የቡድን ጓደኛ ይሁን፣ ወደ ናፖሊ አምጡት፣ አብረን እንጫወት፣ በማንቸስተር ሲቲ ያሳካነውን አይነት ስኬት በናፖሊ ለመድገም እንችላለን ነው እንደ እግር ኳስ ተጫዋች ብቻ ሳይሆን የቡድን ጓደኞቹ ላይ ስለሚያሳድረው በጎ ተጽዕኖም ጭምር ኬቨን ደብሮይነ አውርቶ ነው የናፖሊ ሰዎችን ሊያሳምናቸው እየሞከረ ያለው አምጡት ኬቨን ደብሮይነ ብሏል። ጃክ ግሬሊሽን የቡድን ጓደኛ ይሁን፣ አብረን እንጫወት፣ የናፖሊ ደጋፊዎች የሚጠብቁትን ትልቁን ውጤት እንሰጣቸዋለን፣ ቃሉ ነው። ሌላው በማንቸስተር ዩናይትድ ዙሪያ ምን አዳዲስ ነገሮች አሉ? ለሚለው ጥያቄ ርዕሳችን ለም እንደተቀመጠው ወይም እንደተጠቀሰው ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች አሉ፣ ማንቸስተር ዩናይትድን መቀላቀል የሚፈልጉ ተጫዋቾች አሉ፣ የማንቸስተር ዩናይትድ ተጫዋቾችን ደግሞ መውሰድ የሚፈልጉ ክለቦች አሉ። ይሄ በማንቸስተር ዩናይትድ የክረምት የዝውውር ተሳትፎ ላይ ለየት ያለ ነገር ይመስለኛል። በማንቸስተር ዩናይትድ የሚፈለጉ ተጫዋቾች ለምሳሌ አሁን ጋይ ኮሬሽን ብንወስድ ማንቸስተር ዩናይትድ የፊት መስመሩ ለማጠናከር አሞር የምንና ጋይ ኮሬሽን አብሮ ማገናኘት እንደገና ተጫዋቹን ከስፖርቲንግ ሊዝበን መውሰድ ይፈልጋል። ተጫዋቹ ከስፖርቲንግ ሊዝበን ወጥቶ ወደ እንግሊዝ ፕሪምየር ሊግ የሚሄድ ከሆነ መጫወት የምፈልገው ለአርሰናል ነው ይላል። ማንቸስተር ዩናይትድ ሊያም ዴላፕንም ፈልገው ነበር። ሊያም ዴላፕ ደግሞ በቼልሲ ተነጠቀ ወይም ቼልሲን መቀላቀል መረጠ። እንደዚህ ማን ዩናይትድ ፈልጎ ያላገኛቸው ተጫዋቾች ሊኖሩ ይችላሉ። ወይም የማንቸስተር ዩናይትድ ተጫዋች ከመሆን ይልቅ የአርሰናል ተጫዋች መሆን እንፈልጋለን፣ የቼልሲ ተጫዋች መሆን እንፈልጋለን ምናምን ያሉ አሉ። ግን ደግሞ በጣም በሚገርም ሁኔታ ማንቸስተር ዩናይትድ ከ2013 የውድድር አመት ወዲህ ለመጨረሻ ጊዜ የፕሪሚየር ሊጉን ዋንጫ ያነሳ 2012/13 ላይ ነው። ከዛ ወዲህ የፕሪሚየር ሊጉን ዋንጫ አላነሳም። በጣም በሚበዙት ከዛ በኋላ በመጡ የውድድር ዓመቶች ማንቸስተር ዩናይትድ በቅጡ ተፎካካሪ እንኳን ለመሆን ከብዶታል። ግን አሁንም የማንቸስተር ዩናይትድ ተጫዋች መባል የሚፈልጉ ቆይ ግዴን ለማንቸስተር ዩናይትድ እስኪደውል እጠብቃለሁ ብለው ከሌሎች የሚመጣላቸውን ጥያቄ ሆልድ የሚያደርጉ ተጫዋቾች ደግሞ አሉ። መከበር ማለት ይሄ ነው። ክላስ ማለት ይሄ ነው። ያኔ በደንብ በሚያሸንፉበት ጊዜ የሰቀሉት ስታተስ አሁንም ድረስ ያልተነካ መሆኑን የሚያሳየው ይሄ ነው። ለምሳሌ ከወልቨርሃምፕተን ወንደረርስ ማንቸስተር ዩናይትድን የተቀላቀለው ማቲያስ ኩኛ ምን አለ? የተናገራቸው ነገሮች በሙሉ በፕሮግራም ሰርተንላቸዋል። እኔ ማንም ምንም ቢል፣ ማንም ምንም ምነካ ቢለኝ፣ ማንም የትኛውን ጥያቄ ቢያነሳ ምንም አይመስለኝም። እኔ በቃልሜን አሳክቻለሁ። ህልሜ፣ ጉጉቴ እዚህ ደረጃ ላይ ደርሼ የማንቸስተር ዩናይትድ ተጫዋች መሆን እፈልጋለሁ ስል የኖርኩትን ነገር በሙሉ አሁን ተግባራዊ ማድረግ ችያለሁ። ህልሜን ነው እየኖርኩ ያለሁት ህልሜ የማንቸስተር ዩናይትድን ቀዩን ማሊያ መልበስ ነው ይላል። ይህንን ይናገራል እና ሰዎች የተለያየ አስተያየት የሚሰጡት ይሄ የኔ ስሜት ይሄ የእኔ የልጅነት ጉጉት ስለማይገባቸውና ስለማይረዱ ነው ብሏል። የብሪያን ኤምቤሞንም ጉዳይ ብንወስድ ብሪያን ኤምቤሞ በብሬንትፎርድ እንዲቆይል ይፈለጋል። እንደዚሁም በቶተንሃም ሆት ስፐርስ አዲሱ የቶተንሃም አሰልጣኝ የቀድሞ የእሱ አሰልጣኝ ስለሆኑ በጣም ይፈለጋል። እንዲሁም ማንቸስተር ዩናይትድ ደግሞ ይፈልገዋል። ሌሎች ፈላጊ ክለቦችም አሉት። ብሪያን ኤምቤሞ ግን ኖ ማንቸስተር ዩናይትድ አይ ማንቸስተር ዩናይትድ ማንቸስተር ዩናይትድ እያለ ነው ያለው አሁን ድረስ። ስለዚህ ከቶተንሃም የቀረበው ጥያቄ ከሌሎቹ ፈላጊዎች የሚቀርበው ጥያቄ ከሚያጓጓው በላይ ቻምፒዮንስ ሊግ እኮ የለም ቢሉትም፣ በማንቸስተር ዩናይትድ መጫወት ዩሮፓ ሊግ ላይ እኳ አትታይም ቢሉትም፣ የለም ማንቸስተር ዩናይትድን የመቀላቀል ፍላጎቴ እውን እንዲሆንልኝ ይፈልጋለሁ ይላል። ይሄ ሌላ ምሳሌያችን ነው። የዓለም ዋንጫን ከአርጀንቲና ብሔራዊ ቡድን ጋር ያሸነፈው ኤሚ ማርቲኔዝ ደግሞ ሌላኛው ነው። ኤሚ ማርቲኔዝ ማንቸስተር ዩናይትድ እስኪደውል ድረስ ከማንቸስተር ዩናይትድ ጥሪ እስኪመጣልኝ ድረስ ብሎ እየጠበቀን ያለው ኤሚ ማርቲኔዝ አስቶን ቪላ ሊያስቆየው ይፈልጋል። ከአስቶን ቪላ በተጨማሪ ሌሎች በጣም በርካታ ፈላጊ ክለቦች አሉት። ነገር ግን እሱ የማንቸስተር ዩናይትድ ግብ ጠባቂ ሆኖ መታየትን ይፈልጋል። በ2025/26 የውድድር ዓመት ይሄ ጉጉቱ ነው። ይሄ ጉጉቱ ይሳካ ዘንድ ነው ካሁን ካሁን ከማንቸስተር ዩናይትድ የሚመጣን ጥሪ እጠብቃለሁ ብሎ እየጠበቀ ያለው ይሄ ከአርጀንቲና የወጡ ሚዲያዎች መናገራቸውን አንስተናል። ዛሬ ከሰዓት በኋላ ይህው ግብ ጠባቂ ኤሚሊያኖ ማርቲኔዝ ያለው ነገር ምንድን ነው? ማንቸስተር ዩናይትድን ለመቀላቀል ፑሽ ማድረግ ያለብኝን ማሳደር የሚጠበቅብኝን ተጽዕኖ በሙሉ አሳድራለሁ የሚል አቋሙን ይፋ አድርጓል። ይህንን ያህል ነው ማንቸስተር ዩናይትድን መቀላቀል የሚፈልገው ያልቆመው የተጫዋቾች ማንቸስተር ዩናይትድን የመቀላቀል ፍላጎት ስንል ማንቸስተር ዩናይትድ ቤት ቻምፒዮንስ ሊግ፣ ዩሮፓ ሊግና ኮንፈረንስ ሊግ ባይኖርም እንኳን ተጫዋቾቹ ግን የማንቸስተር ዩናይትድን ማሊያ ለብሰው መታየት ይፈልጋሉ የተጫዋችነት ዘመናቸው ከማብቃቱ በፊት። እናም ማንቸስተር ዩናይትድ አሁንም በነ ኤሚሊያኖ ማርቲኔዝ የሚጓጓውን ጥሪ እንዲያደርግ ናና የእኛሁን እንዲሉት በናፍቆት እየጠበቀ መሆኑን በጣም ብዙ ሚዲያዎች ዛሬ ከሰዓት እየነገሩን ይገኛሉ። የምችለውን በሙሉ አድርጌ የማንቸስተር ዩናይትድ ተጫዋች እሆናለሁ ነው የኤሚሊያኖ ማርቲኔዝ አቋም። በሌላ በኩል አንድሬ ኦናና በጣም እየተፈለገ ያለው አሁን በሞናኮ ነው። ሞናኮ የአንድሬ ኦናና ባለቤት መሆን ይፈልጋል። እሱን ከማንቸስተር ዩናይትድ መግዛት ያስባል። አንድሬ ኦናና ከተወሰነ ጊዜ በፊት መንገድ ላይ ላገኘው ሪፖርተር ከማንቸስተር ዩናይትድ ጋር ስለመቆየት አለመቆየቱ እርግጠኛ አለመሆኑን እየተናገረ እንደነበረ እናስታውሳለን። ይሄ የአንድሬ ኦናና አገላለጽ የልጁን ፊውቸር ከማንቸስተር ዩናይትድ ጋር ጥያቄ ውስጥ እንድናስገባው የመሆን አለመሆን እድል ያለው ነው ብለን እንድናስበው የሚያስገድድ ነበር። ይህንን ስናነሳ ታስ ታስታውሳላችሁ ታዲያ፣ አሁን ዛሬ አንድሬ ኦናና ምን አለ? በሞናኮ ይፈለጋል። ሞናኮን መቀላቀል ማለት በአውሮፓ ቻምፒዮንስ ሊግ መጫወት ማለት ነው። እንደዚህ እንደዚህ ሁሉ ነገሮች አሉ። ግን አንድሬ ኦናና በማንቸስተር ዩናይትድ መቆየት እንደሚፈልግ ደግሞ ተናገረ። እንግዲህ ትክክለኛው ፍላጎቱ ልቡ የሚነግረው የቱን ነው የሚለውን ባናውቅም በዚህ ሰዓት ከማንቸስተር ዩናይትድ ጋር ተያይዘው ከተነገሩ ከተሰሙ ጉዳዮች መካከል አንደኛው ማንቸስተር ዩናይትድ ቤት መቆየት እፈልጋለሁ አለ አንድሬ ኦናና የሚለው ነው። ማርከስ ራሽፎርድ ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር እንደማይቀጥሉ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ምክንያቱም አሰልጣኝ ሩበና ሞሬ ማንቸስተር ዩናይትድ ለቀው እየወጣሉ ካላቸው የፕሪሲዝኑ አካል አይሆኑም፣ ወደ አሜሪካ ይዣቸው አልሄድም፣ ከቻላችሁ ወደ አሜሪካ ከመሄዳችን በፊት ሽጧቸው፣ ካልሆነ ደግሞ እኛ አሜሪካ ስንሄድ ካሪንግተን ይጠብቁኛል እንጂ አሜሪካ ይዤ ሄጄ እነሱን የዋና ዝግጅቴ አካል ማድረግ አልፈልግም ብሎ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾ፣ አንቶኒን፣ ጄደን ሳንቾን በስም ጠርቷል ተብሏል። ለማንቸስተር ዩናይትድ ባለስልጣናትም ይሄ መረጃ እንዲደርሳቸው ተደርጓል። ይህንን ካነሳን በኋላ ማርከስ ራሽፎርድ ማንቸስተር ዩናይትድን ለቆ የመውጣት ፍላጎት እሱም አለው። ከአሰልጣኝ አሞሪም ጋር እንደማይቀጥል ያስባል ተብሎ ደግሞ ተጻፈ። ይሄ በሚጻፍበት ሰዓት ላይ በአብዛኛው የእሱ ፈላጊ ናቸው የሚባሉ ክለቦች አሉ። ይህ እነዚህ ክለቦች በእንግሊዝ ፕሪሚየር ሊግ ላይ ያሉ ናቸው። እነዚህ ክለቦች ጣሊያንም የተሻገሩ ናቸው። ለምሳሌ ናፖሊ ይህንን ተጫዋች መውሰድ ይፈልጋል፣ ማርከስ ራሽፎርድን። ኢንተር ሚላን አሁን አሁን ከማርከስ ራሽፎርድ ጋር ስሙ ተያይዞ ተነስቷል። እሱ ግን ባርሴሎናን ነው በጣም በጣም በጣም መቀላቀል የፈለገው እና ለባርሴሎና የሚጫወት ከሆነ በማንቸስተር ዩናይትድ የሚከፈለኝን 325 ሺህ ፓውንድ ለመቀነስ ዝግጁ ነኝ ይላል። ብቻ ባርሴሎና ይውሰደኝ አለ። ይሄ ከተነገረ በኋላ እንግዲህ በባርሴሎና በኩል ዴቨሎፕ ያደረገው ታሪክ ኒኮ ዊሊያምስን የራሳቸው ለማድረግ ከተጫዋቾቹ ጋራ ተስማሙ። እንደዚሁም ደግሞ ከክለቡም ጋራ ስምምነት ላይ ደረሱ። ይሄንን ባርሴሎና እንዴት ይፈጽመዋል፣ እንዴት ያከናውነዋል የሚለው ነገር እንደተጠበቀ ሆኖ ኒኮ ዊሊያምስንም ራሽፎርድንም አቴታይም ግን ሊያስፈርም አይችልም። ለብቻው በስፔን ልምምድ እየሰራ የነበረው ማርከስ ራሽፎርድ ከአንድ ሚዲያ ጋር እዛው ስፔን ውስጥ ሆኖ ሲናገር ምን አለ? ከላሚን ያማል ጋር አብሬ መጫወት እፈልጋለሁ አለ። የላሚን ያማል የቡድን ጓደኛ መሆን ከእሱ ጋር መጣመር በባርሴሎና ማሊያ አብረው ምንዲጫወቱ ፍላጎት አለው ጉጉት አለው። እና ላሚኒያማል በ16 እና በ17 ዓመት ከዚህ በፊትም ማንም ሲያደርገው ያየን አይመስለኝም። ከዚህ በኋላም በቀላሉ እሱ አሁን በ16 እና በ17 ዓመቱ ማድረግ የቻለውን ነገር የሚያደርግ ሰው ስለ መምጣቱ እርግጠኛ አይደለሁም አለ። ማርከስ ራሽፎርድ ነው ይህንን የሚለው። ስለዚህ የእሱ የቡድን ጓደኛ ለመባል በጣም ጉጉት አለኝ። ለነገሩ እኔ ብቻ ሳልሆን ማን ነው ከምርጦች ጋር መጫወት የማይፈልገው ሲል ደግሞ እንደገና ይጠይቃል። እና ላሚን ያማል የቡድን ጓደኛ ይሁን የሚለውን ኦልሞስት ተማጽኖ ልንለው እንችላለን። ተማጽኖ ማለት ምንድን ነው? ማርከስ ራሽፎርድ ባርሴሎናን ለመቀላቀል የላሚን ያማል ጓደኛ ከመሆን ጋር አያይዞ አንዳንዴ ደግሞ ደሞዝ ቀንሳለሁ ብሎ ባርሴሎና ጋር ያለውን የመክፈል ውስንነት፣ የመክፈል አቅም ማጣት፣ እሱን ደግሞ የባርሴሎና ሰዎች እንደኮ ታሳቢ እንዲያደርጉት እየለመነ ነው የሚገኘው የእውነት ለመናገር ይሄንን እያደረገ በሌላ በኩል ደግሞ ምን አለ፣ የባርሴሎና ተጫዋች መሆን የማልችል ከሆነ ወይም ወደ ሌሎች ቡድኖች የማደርገው ዝውውር የማይሳካ ከሆነ ባለፈው ስነነግራችሁ እንደነበረው ዝውውሩ ላይሳካ የሚችለው ማንቸስተር ዩናይትድ እና እሱን መግዛት የሚፈልጉ ክለቦች ስለማይስማሙ ብቻ አይደለም። ይሄ ተጫዋች በጣም ብዙ ሪኳየርመንቶች አሉት። ይሄ ይሟላልኝ ይላል፣ አንዴ ደግሞ ዜና አልቀነስም ይላል ከባርሴሎና ውጭ ላሉ ፈላጊዎቹ። በሌላ በኩል ደግሞ መሄድ የማልፈልግባቸው ሀገሮች አሉ ይላል፣ በሌላ በኩል ደግሞ እያለ አንድ አራት አምስት ስድስት የሆኑ ሪኳየርመንቶችን ያስቀምጣል። እነዚህ ካልተሟሉ በስተቀር ይለና ዝውውሩ ያለውን መፈጸም እድል በጣም ጠባብ ያደርገዋል። አሁን ዛሬ ከሰዓት በኋላ የላሚን ያማል ጓደኛ መሆን እፈልጋለሁ ብሎ ትናንት ከመናገሩ በኋላ የማልዘዋወር ከሆነ ለማንቸስተር ዩናይትድ ለመጫወት ፍላጎቴን እወቁታል፣ የማንቸስተር ዩናይትድ ጓደኞቼን ተቀላቅዬ አብሬ ልምምድ ለመስራት ዝግጁ ነኝ አለ። ይሄ እንዴት ይስተናገዳል አላቅም። ምክንያቱም አሞሪም እነዚህ ልጆች ወደ አሜሪካ አይሄዱም፣ አብረውኝም አይዘጋጁም፣ ካሪንግተን ይለማመዱ ይሆናል እንጂ ካለ። ራሽፎርድ ደግሞ ወደ አሜሪካ ለመሄድ ጥሪ ካቀረበ እንግዲህ አሞሪም መልሶ ከግምት ውስጥ የሚያስገባው ነገር ይኑር አይኑር አላውቅም፣ ብቻ እንደነዚህ ያሉ ነገሮች ተፈጥረዋል። በማንቸስተር ዩናይትድ በኩል ጄደን ሳንቾን ለመውሰድ ዩቬንቱስ ጥያቄ አቅርበል። ጄደን ሳንቾ ከቦርሻ ዶርትሙንድም እንደዚሁ በጣም ከፍተኛ ፍላጎት ያለበት ክለብ ነው። ስለዚህ ዩቬንቱሶች ጄደን ሳንቾን መውሰድ እንፈልጋለን፣ ከማንቸስተር ዩናይትድ ጋር ተነጋግረን ተጫዋቹን ለማስፈረም የምንችለውን ነገር በሙሉ ለማድረግ ዝግጁ ነን ብለዋል። በነገራችን ላይ እዚ ጋ ካነሳ ነው አይቀር ኮሎሞዋኒን ለአንድ ተጨማሪ ዓመት ዩቬንቱስ በውሰት ለመጠቀም ፍላጎት አለው። ቼልሲ ደግሞ ይህንን ራንዳል ኮሎምዋን የሚባለውን የፒኤስጂ ተጫዋች ከዩቬንቱስ ወስዶ በቋሚ ዝውውር ማስፈረም ይፈልጋል። ለዚህ ነው የፓሪስ ሳንጀርማን በር ደጋግሞ እያንኳኳ የሚገኘው። ፓሪስ ሳንጀርማን ማንን ይሰማል? የዩቬንቱስን የኮሎምዋንን የውሰት ስምምነት ለአንድ ዓመት አራዝሙልን ጥያቄ ይሰማል ወይስ የቋሚ ዝውውሩን የቼልሲን ጥያቄ መልስ ይሰጠዋል የሚለውን እርግጠኞች አደለንም። ግን ይኸው ዩቬንቱስ የማንቸስተር ዩናይትድን ጀደን ሳንቾን ወደ ቡድኑ መቀላቀል ይፈልጋል። ደግሞ ወደ አርሰናልን እንሂድ። አርሰናልን በተመለከተ አንድ ሁለት ሶስት ነገሮችን ማንሳት የሚኖርብን ይመስለኛል። የመጀመሪያው ነገር ዡሪያን ቲምበር ለአንድ የደች ሚዲያ የሰጠው ቃለ ምልልስ ነው። ጁሪያን ቲምበር በነገራችን ላይ ለአርሰናል ከፈረሙ በኋላ በአርሰናል ደጋፊዎች በጣም ከተወደዱ ተጫዋቾች መካከል አንደኛው ነው። የመጀመሪያው የውድድር አመት ላይ ብዙም አላገለገለም። ሁለት ሶስት ጨዋታዎችን እንኳ መጫወቱን እርግጠኛ አይደለሁም። ያው ጉዳት ነው ሙሉ አመቱን እንዲያልፈው ያደረገው። ከዛ አርሰናሎች ታግሰው አክመው አድነው ላለፈው የውድድር አመት ሲያበቁት፣ ግን ጁሪያን ቲምበር ምን አይነት ተጫዋች እንደሆነ አይተናል እና ይሄ ተጫዋች አርሰናል በዚህ ክረምት የተጫዋቾች የዝውውር መስኮት ላይ ተሳትፎ ማድረግ አለበት ነው የሚለው። እና ተሳትፎ ዝም ብሎ ተሳትፎ መሆን የለበትም፣ በጣም ጠንካራ ተሳትፎ ማድረግ አለበት። በቁጥርም በርከት ያሉ ተጫዋቾች የቡድን ጓደኞቻችን ሊሆኑ ኤምሬትስ ስቴዲየም መምጣት አለባቸው ይላል እያለ ያለው ጠንካራ ዝውውር ማድረግ አለበት። አንድ ሁለተኛው ደግሞ አርሰናልን የሚቀላቀሉ ተጫዋቾች በቁጥር ብዙ መሆን አለባቸው ነው የሚለው ጁሪያን ቲምበር። የአርሰናል ደጋፊዎች ይህንን ያምናሉ። የእግር ኳስ ትንታኔ ባለሙያዎች ይህንን ያምናሉ። ለአርሰናል እየተጫወቱ ያሉ የአርሰናል ዋና ከሚባሉ ተጫዋቾች መካከል አንድ የሆነው ጁሪያን ቲምበርም የአርሰናል የዚህ ክረምት የተጫዋቾች የዝውውር መስኮት ተሳትፎ ደማቅ መሆን እንዳለበት እና በርከት ያሉ ተጫዋቾች የአርሰናል እንዲሆኑ መሰራት አለበት ብሎ ያምናል። ይህንን ሲያስቀምጥ ባለፈው የ2024/25 የውድድር ዓመት የአርሰናል ዋንጫ የማንሳት ፍላጎት ያልተሳካበት ምክንያት ብሎ የሚያስቀምጠው የሊቨርፑል የተጫዋቾች ስብስብ እና የአርሰናል የተጫዋቾች ስብስብ ይጣራ በዴብስ እንደዚሁም ደግሞ ወዝ ቬሪ አንፎርቹኔት ይላል እሱ በጣም እድለኞች አልነበርንም ብዙዎቻችን ተጫዋቾቻችን ተጎዱ ረጅም ረጅም ጊዜ ነው የተጎዱት ያን ጊዜ የተጎዱ ተጫዋቾችን ለመተካት ይደረግ የነበረው ጥረት የፈጠረው ክፍተት በእኛና በሊቨርፑል መካከል ልዩነትን አመጣ ሊቨርፑልን አሳደን መያዝ እንዳንችል አደረገን ነው የሚለው ስለዚህ ከጉዳቱ ተምረን እንዲህ ያለ ነገር በ25/26 የውድድር ዓመትም እንዳያስቸግረን ብለን በርካታ ተጫዋቾችን ጥሩ ጥሩ ተጫዋቾችን ወደ አርሰናል ተጫዋችነት መቀየር ይኖርብናል ነው። ስለዚህ የቁጥር የጥራት ነገሮች ሊታሰብባቸው ይገባል ነው። ይሄንን እሱ ሲያስቀምጥ፣ በነገራችን ላይ ግዴታ ነው ብሎ ነው ስ ማስት ማስት ማስት ማስት በቃ የግድ የግድ የግድ ነው ነው የሚለው እሱ እና ይሄንን የግድ የሆነውን ዝውውር አርሰናል በርትቶ ይፈጽመዋል ወይ ያደርገዋል ወይ እንግዲህ ኖረን የምናየው ነው። ግን በሁሉም የታመነበት መሆኑን ቢያንስ ከተጫዋቾቹ አንደበትም በትም ተሰምቷል ነው። ሁለተኛው አርሰናል ላይ የተሰማው የዛሬ ከሰዓት በኋላ ወሬ፣ አጥቂ ለማስፈረም የሚያደርገው ጥረት አሁንም እንቅፋት እየገጠመው ነው። እንደውም አብዛኞቹ ሚዲያዎች አርሰናል ፍራስትሬት እያደረገ ነው በቃ ይሄ ተስፋ እየቆረጠ ነው፣ አቅም እያጣ ነው። ነገሮች እሱ በሚያስቡት መንገድ አልሄድላቸው እንዳለ ነው። ለምሳሌ ከቤንጃሚን ሼሽኮ ጋር ስምምነት ላይ ደርሰዋል፣ የአርቢ ላይፕሲችን ጥያቄ ሰባ ሚሊዮን ፓውንድ እንከፍላለን ብለዋል ምናምን ሲባል ነበር። አሁን ቤንጃሚን ሼሽኮ ያቀረባቸው ተጨማሪ ጥያቄዎች አሉ። አንድ የደሞዙ ጉዳይ ላይ ገና እያወሩ ነበረ። ደሞዙን መቀነስ አለበት። አሁን አርሰናልን የምቀላቀል ከሆነ እንዲከፈለኝ ይፈልጋለሁ ብሎ ያስቀመጠው የደሞዝ መጠን አርሰናል ይበዛል ብሎ የሚያስበው የደሞዝ መጠን ነው። ከምንም በላይ ግን ከአርሰናል ጋር ኮንትራት ሲፈራረም የውል ማፍረሻ መኖር አለበት። የውል ማፍረሻው ደግሞ እስከዚህ ድረስ ብሎ የእሱን ከአርሰናል መውጣት የፈለገ እንደሆነ የመውጫ በሩን የሚያቀል ሀሳብ በቀላሉ ከአርሰናል ጋር መለያየት የፈለገለት እንዲለያየ የሚያግዘው የውል ማፍረሻ ውል ውስጥ እንዲገባለት ይፈልጋል ነው። ይሄ አርሰናል ላይ ምን ስሜት ፈጠረ? ፍራስትሬሽን አመጣ። በቃ ደከሙ፣ አርሰናል ማለት ተስፋ ወደ መቁረጥ ሄደ። ስለዚህ የቤንጃሚን ሼሽኮና የአርቢ ላይፕሲችን ጉዳይ ተወት አደረገና ተወት አርጎት ወደ ነበረው የጋዮ ኮሬሽ ጉዳይ ተመለሰ ማለት ነው። አርሰናል እንደገና ስፖርቲንግ ሊዝበንን ለማነጋገር እንደገና ጎኮሬሽን ዝውውር ለመጨረስ ወደ መሞከር ውስጥ ገባ እና ይህንንም ሰምተናል ነው። ይሄኛውን ያርሰናል ወሬ አሁን ቀጥሎም ማነሳውን ያርሰናል ወሬ እንዴት እንደምትረዱት ለእናንተ ምን ስሜት እንደሚፈጥር አላውቅም። ነገር ግን በጣም በቅርቡ ቶማስ ፓርቴ እና አርሰናል ውል ለማራዘም ያደረጉት ድርድር ያለ ውጤት ተጠናቀቀ፣ ሳይስማሙ ቀሩ ብለን የነገርናችሁ እንደሆነ ታስታውሳላችሁ። የሚገርመው ነገር ግን አሁንም ቶማስ ፓርቴ ከአርሰናል ጋር መቀጠል ይፈልጋል የሚል መረጃ እየወጣ መሆኑ ነው። አርሰናል ግን ቶማስ ፓርቴ ከአርሰናል ጋር መቀጠል የሚፈልግ ከሆነ በሳምንት የሚከፈለው ክፍያ ላይ፣ ያ ማለት 200 ሺህ ፓውንድ በሳምንት ላይ ምንም አይነት ጭማሪ ማድረግ አይገባኝም አላደርግምም ብሏል። ቶማስ ፓርቲ ደግሞ ጭማሪ ይገባኛል ነው የሚለው። ይሄ አለያይቷቸዋል። ከዚህ በኋላ የሚታደስ ነገር ይኖራል አይኖርም፣ አላቅም ሌሎች እንድናብራራቸው የምትፈልጓቸው ጉዳዮች ካሉ መለስ ብለን ደግሞ ይዘን እንመጣለን። በያላችሁበት አሁንም ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።